የተወደዳችሁና የተከበራችሁ የአጎ ሚዲያ ተከታታዮቻችን አጎ ሚዲያ ዛሬም እንደትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አጎ ሚዲያ እየተመኘ በቅድሚያም አበይት ርዕሶችን ነው። በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች ሁለት የሚቃረኑ ሐሳቦችን እየሰጡ እንደሚገኙ ተገለጸም። በቆይታችን በዝርዝር የምንመለከተው ይሆናል። በጋምቤላ ክልል ከአራት የሚበልጡ ሴቶች በደቡብ ሱዳን ታጣቂዎች ታፍነው ተወስደዋል ሲሉ የጋምቤላ ክልል ፖሊስ ገለጸም። ይህንንም ታደምጡታላችሁ። በአማራ ክልል በተለያዩ አካባቢዎች መንገድ በመዝጋት ሀገር አቀፍ ፈተና ተፈታኞች ለችግር እየተጋለጡ መሆናቸውን ታማኝ ምንጮች ገለጹም። በዝርዝር ታደምጡታላችሁ። ክብራትና ክብራን ከአጎ ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአጎ ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች ሁለት የሚቃረኑ ሀሳቦችን እየሰጡ እንደሆነ ተገለጸም። በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች የአገው ሕዝብ ጠላት አለቆቻቸውን ለማስደሰት ሁለት የሚቃረኑ ሀሳቦችን በየጊዜው እየሰነዘሩና እየሰጡ ይገኛሉ ተባለም። የአገው ሕዝብ እጅግ አስተዋይ ሰው አክባሪ፣ እውነተኛና ላመነበት አላማ ሁሉ ሟች መሆኑ እየታወቀም የአገባዊ ብሔረሰብ ዞን አመራሮች በማንና እንዴት ተፈልገው ከየትና እንዴት እንደተገኙ በእጅጉ ይገርመኛል ያለው አንድ የአገው ሚዲያ ምንጫችን እነዚህ አገው መሆናቸው ቀርቶ ከአገው ህዝብ ጋር ያላደጉ ናቸው ሲል የአመራሮችን የተላላኪነት ጥግ በድፍረት ይገልጻል። የአገው ህዝብ ያለፈውን የሚገመግምና የሚማር ከባለፈው ተነስቶ የወደፊቱን የሚተነብይ በሳል ማህበረሰብ መሆኑን የገለጸው ሌላው ኢንጂባራ ኗሪ ደግሞ የአሁኑ ጊዜ የብሔረሰብ ዞን አመራሮች ግን ባስተሳሰባቸው፣ በተግባራቸው፣ በስራቸውና በድርጊታቸው ሁሉ አገውን የማይወክሉ እጅን ባፍ የሚያስብሉ ድኩማና ያላቸው ሲል ሐሳቡን ገልጿል። ባለፉት ጥቂት ዓመታት በአገው ህዝብ ላይ የተፈጸመውን ዘግናኝ ድርጊቶችና መንግሥታዊ ዘረፋዎችን በሚገባ የተረዱትና የአማራ ክልል መንግሥት በአገው ህዝብ ላይ የሚሠራውን ግፍ ልክ አይደለም በማለታቸውና ከህዝብ ጋር በመሆን የተላላኪነት ሥራ አንሰራም ያሉ በሕዝብ ዘንድ በእጅጉ የተወደዱ በስራቸው የተመሰገኑና የቀድሞ የአገባዊ ብሔረሰብ ዞና አመራሮች ያለ ሕግ ከስልጣናቸው መውረዳቸውና የምክር ቤት አባላት ከሕግ ውጭ ያለ አግባብ መታሰራቸው የአሁኑ የብሔረሰብ ዞና አመራሮች ምን ያህል ደካማ ስለመሆናቸው ማሳያል ያ ነው። በእነዚህ ብሔረሰብ ዞኑ ደካማ አመራሮች በቢሊዮን የሚገመት ንብረት ተዘርፏል። በሺዎች የሚቆጠሩ ንጹሃን ተረሽነዋል። አመራሩ ግን የውሸት ፕሮፓጋንዳ በመንዛት በህዝብ ላይ ቁማር እየተጫወቱ ለራሳቸው በዘመናዊ የጦር መሳሪያ እየታጠቁ ከአስርና ከዛ በላይ ጥበቃዎችን ቀጥረዋል። ለእነዚህ ጥበቃዎች ደግሞ ከህግ ውጭ ከተለያዩ አካባቢዎች የቤት መስሪያ ቦታ እየሰጡ በጥበቃ ላይ እንኳን ያላቸውን ስጋት ለመቀነስ እየደለሉ መሆናቸውን የገለጹት ያገው ሚዲያ ምንጮቻችን፣ ይህ በራሱ የድክመታቸውና ህዝባዊ ያለመሆናቸው ማረጋገጫ ነው ብለዋል።

የአገዋዊ ብሔረሰብ ዞን አመራሮች ህገወጥ ካርታ ተሰርቷል ሲባል ውሸት ነው ይላሉ። ፊት ለፊት በግልጽ ለፌዴራል ባለስልጣናት የገለጹትን ሰዎችም ገድለዋል። ለህዝብ ውይይት ተብሎ ከፌዴራልም ሆነ በክልል ለሚመጡ ስብሰባዎች የሚገቡት ደግሞ የአመራሩ ቤተሰቦችና ስልጠና በመውሰድ አልያም ከሌላ ቦታ የጽንፈኛው ቡድን አባላት መሆናቸውን ህዝቡ በስፋት ይገልጻል። ይህንንም በመከላከያ ከፍተኛ መኮንኖች በሚመራው ውይይት ላይ ለማሳተፍ የሚገባውን የፋኖ አባል ህዝቡ በጩኸትና በከፍተኛ ተቃውሞ ማስወጣቱ አይዘነጋም። የአገዋዊ ዞን ሌላ መልክ መልክ የሚያስይዝ ህገወጥ ካርታ ተሰርቷል ሲባልም የለም አልተሰራም፣ ንብረት ተዘረፈ፣ አልተዘረፈም የሚለው የአገዋዊ ብሔረሰብ ዞን አመራር ከተዘረፈው አንድ መቶኛ የማይሆን ሲገኝ ደግሞ ጽንፈኛው ሲጠቀምበት የነበረው ተሽከርካሪና ገለመል የተገኘ በማለት ሁለት ተቃራኒ ሀሳቦችን በአንድ አፍ እየተናገረ በህዝብ ላይ እየቀለደ ነው ተብሏል። ሰኔ 20 ቀን 2017 ዓ.ም ም በፋግታ ለኮማ ወረዳ እና በዳንግላ ወረዳ ዋዝና ፈሳ ቀበሌ በህግ ማስከበር ስራ የተሰማራው ጀግናዊ መከላከያ ሰራዊታችን የጽንፈኛው ኃይል ይገለገልባቸው የነበ በሩትን የህዝብና የመንግስት ሀብት የሆኑ ተሽከርካሪ መኪኖችን መማረኩን የገለጸው የፋግታ ለኮማ ወረዳ ኮሚኒኬሽን በህዝቡ ላይ የተፈጸመውንና እየተፈጸመ ያለውን ዘግናኝ ጭፍጨፋና ስጋት ግን አልገለጸም። ከዚህ በፊትም አልገለጸም ነበር። ለማህበረሰቡ መቆም ያልቻለው ይህ አመራር ለፕሮፓጋንዳ ተርፍ ብቻ በወሊድ ጊዜ ለእናቶች አገልግሎት የሚውል የአምቡላንስ ተሽከርካሪ እንደሚገኝ የገለጸው መረጃ እስካሁን ድረስ ከብሔረሰብ ዞን ይሁን ከወረዳው የተዘረፈውን ተሽከርካሪም ሆነ ንብረት በቁጥርም ይሁን በገንዘብ ግምት አልገለጸም። ከላይ በተነሱ ሀሳቦች አስተያየት የተጠየቁት አንድ አዲስ ቅዳም ነዋሪ የአሁኑ የአገው ብሔረሰብ ዞና አመራር አገውን የአማራ አገልጋይና ገባር ጭሰኛና ባሪያ ሆኖ እንዲቀጥል በህገ መንግስቱ የተሰጠውን መብትና ጥቅም ለጽንፈኛ የአማራ ክልል ኃይሎች አሳልፎ በመስጠት ብሔረሰብ ምክር ቤቱ በራሱ ምንም መወሰን እንዳይችልና ጥርሳል ባለማድረግ ሁሉንም የዞኑን ምክር ቤት ስልጣን ለክልሉ አሳልፎ ለመስጠት እየተዘጋጀ መሆኑን በመግለጽ የአገው ብሔረሰብ ዞን ህዝብ በህገ መንግስቱ የተሰጠው መብት ሲጣስ እምቢ ለባርነት በማለት እንዲሁም ሁሉም ህዝብ አንድነቱን አጠናክሮ መብቱን የማስከበር ግዴታ አለበት ሲሉ ህዝቡን አሳስበዋል። በጋምቤላ ክልል ከአራት የሚበልጡ ሴቶች በደቡብ ሱዳን ታጣቂዎች ታፍነው ተወስደዋል ሲሉ የጋምቤላ ክልል ፖሊስ ገለጸም። አገው ሚዲያ ከዚህ በፊት ህጻናትና በመቶዎች የሚቆጠሩ ከብቶች በታጣቂ ቡድኑ መወሰዳቸውን መዘገባችን የማይዘነጋ ሲሆን ሰኔ ቀን 2017 ዓ.ም ተመረት የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦጎላው ጁሉ እንደገለጹት ሰኔ 19 ቀን 2017 ዓ.ም ከቀኑ 7 ሰዓት አካባቢ ባኛክ ብሔረሰብ ዞን በጎጊ ወረዳ ተዶ ተብሎ በሚጠራው አካባቢ የሞርሌ ታጣቂዎች አራት ሴቶችን አፍነው መውሰዳቸውን አረጋግጠዋል። በተደጋጋሚ ከጋምቢላ ክልል ሴቶችን በማገትና ከብቶችን በመዝረፍ የሚታወቀውና ሞርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት እድሜ ክልል ውስጥ የሚገኙ አራት ሴቶችን ወደ ፒኝሚዶ ከተማ በማጓዝ ትዕዛዝ ላይ እያሉ ተኩስ በመክፈት አፍኖ እንደወሰዳቸው የገለጹት ኮሚሽነሩ አስቀድሞ በአካባቢው የነበሩ የጎጎ ወረዳ ፖሊስ አባላትና ሚሊሻዎችን የሀገር መከላከያ ሰራዊትና የጸጥታ መዋቅሮ የጋራ ግብረ ኃይል ታፈነው የተወሰዱትን ለማስመለስ ቡድኑን እየተከታተሉ መሆናቸውን አብራርተዋል። በደቡብ ሱዳን የሚንቀሳቀሰው የሞርሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ኮሚሽነሩ ጉሉ በጸጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኞቹ እንደሚገድላቸውና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸውን መረጃዎች እንደሚደርሷቸው ገልጸዋል። ኮሚሽነሩ አክለውም በ2017 ዓ.ም ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፈዋል ሲሉ ለሚዲያዎች ተናግረዋል። በአማራ ክልል በተለያዩ አካባቢዎች መንገድ በመዘጋቱ ሀገር አቀፍ ፈተና ተፈታኞች ለችግር እየተጋለጡ መሆናቸውን ታማኝ ምንጮች ገለጹም። በአማራ ክልል በተለያዩ አካባቢዎች ደቡብ ጎንደር ዞን እስቴ ወረዳ፣ ስማዳ ወረዳ፣ ጋይንት ወረዳ እና በመሳሰሉት አካባቢዎች የጣጠቁ ኃይሎች በተደጋጋሚ በሚፈጥሯቸው የተሽከርካሪ ከቦታ ቦታ እንቅስቃሴ ክልከላዎች በትራንስፖርት ስርዓቱ ላይ ያሉታዊ ተጽዕኖ ከመፍጠሩም አልፎ በህዝቡ ላይ ዘርፈ ብዙ የሆነ ከፍተኛ ችግር መፈጠ የገጠሩን ለአጎሚዲያ የጎንደር ከተማና የአካባቢው ነዋሪዎች ገልጸዋል። ታጣቂዎቹ ላብነትን በደቡብ ጎንደር ዞን እስቴ ወረዳና አካባቢው ወደ እስቴ ወረዳና ወደ ጋይንት አቅጣጫ ያለውን የተሽከርካሪ እንቅስቃሴ በመከልከላቸው የተነሳ ተማሪዎቹ ወደ ደብረ ታቦር ዩኒቨርሲቲ ሄደው ሀገር አቀፍ ፈተና ለመውሰድ እንዲቸገሩ አድርጓቸዋል ብለዋል። በዚህ ችግር ሳቢያም የጭነት መኪኖችን ለመጓጓዣነት እንዲጠቀሙ አድርጓቸዋል ሲሉ ገልጸዋል። በተመሳሳይ በጎንደር ሁመራ መስመር ከፍተኛ ችግር መኖሩን የገለጹት እነዚህ የአጎሚዲያ ምንጮቻችን ግን ተማሪዎቻችን እየተሰቃዩ ነው ሲሉ ያለውን ችግር ከወቅታዊ ጉዳይ ጋር አያይዘው አብራርተዋል። በኢትዮጵያ አንጋፋ የአዲስ አበባ ዩኒቨርሲቲን ጨምሮ ሌሎች ዩኒቨርሲቲዎችም ተማሪዎችን አስመረቁ። የአልማዝ ኢዮቤልዩ በዓልን እያከበረ የሚገኘው የአዲስ አበባ ዩኒቨርሲቲ በዛሬው ዕለት 3334 የመጀመሪያ ዲግሪ፣ 2859 ሁለተኛ ዲግሪ፣ 304 የሶስተኛ ዲግሪ እና 352 የስፔሻሊቲና ሰብስፔሻሊቲ በአጠቃላይ 6849 ተማሪዎችን አስመርቋል። በምረቃ ስነ ስርዓቱ ላይ ፕሬዝዳንት ታዬ አጽቀ ሥላሴም ተገኝተዋል። በሌላ በኩል በዛሬው ዕለት የጅግጅጋና ቀብሪ ዳህር ዩኒቨርሲቲዎች ተማሪዎቻቸውን አስመርቀዋል። ጅግጅጋ ዩኒቨርሲቲ ከ1500 በላይ ተማሪዎችን ያስመረቀ ሲሆን ከጎረቤት ሀገር ሶማሊያ የመጡ 13 ተማሪዎችም ይገኙበታል። ቀብሪ ዳህር ዩኒቨርሲቲ ደግሞ ከ1100 በላይ ተማሪዎችን አስመርቋል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።